አሰላም አለይኩም ወረህመቱላሂ ወበረካቱሁ ውዴ ተከበራችሁ የቻናል ቤተሰቦች እንዴት ናችሁ በያላችሁበት የአላህ እዝነት ራህመት ገና ታገኙ ዛሬ ደግሞ በአዲስ ነገር መጥቻለሁ የዛሬ የምትለመደው ክፍል ሶስት ነው የነብዮ ሡለሏሁ አለይሂ ወሰለም ምክር ይዤ መጥቻለሁኝ ለቤቱ አዲስ የሆናችሁ የደወለው ኩትን በመጫን ቤተሰብ ሁኑ ማለት ነው ይቀጥላል ክፍል ሶስት ነው አላህ ስብሃነ ወተዓላ ሀገራችንን ሰላም አለያድርግልን። ሀገር ሰላም ሲሆን ሁሉም ሰላም እንደሆነ ብለን ማሰብ አለብን ማለት ነው። ወንጀል ነው። እሺ፣ መጀመሪያ የነብዩ ሰለላሁ አለይሂ ወሰለም ምክር ሕፃን ልጅ አግኝተው እሱን ምን እንዳደረጉት እና እንደመከሩት እናያለን ማለት ነው። ነብዩ صلى الله عليه وسلم አንድ ቀን ለኢድ ሶላት ሲወጡ ልጆች ሰፈር ላይ ሲጫወቱ ነበር። እንግዲህ ኢድ ሶላት ሲወጡ ጊዜ ነው። ያጋጣሚ አንድ ልጅ ተገንጥሎ ያለቅሳል። ረሱል ጠጋ ብለው ሂደው ጠየቁት። ምን ያስለቅሳል? ከልጆቹ ጋር ለምን አትጫወቱን? ልጁም ነብያችን መሆናቸውን አላውቅም ነበር አለው። አባቴ ከረሱል አባቴ ከራሱል ሰለላሁ ዐለይሂ ወሰለም ጋር ፊ ሰቢልላሁ ሸሂድ ሆነ። እናቴም ሌላ ባል አግብታ ባሏ አባራሪ፣ ምግብ መጠጥ፣ ልብስም ቤትም የለኝ። እዚህ ልጆች ሳይ አባት ያላቸውና እና አባቴ ያስታወሱ አላቸው። ረሱል ሶለላሁ ዐለይሂ ወሰለም እጁን ይዘው በቃ እኔ አባት፣ አይሻ እናት፣ አሊ አጎት፣ ሐሰን እና ሁሴን ወንድሞች፣ ፋቲማ እህት እንዲሆኑ አትሻም ሲሉ ያኔ አወቃቸው ረሱል እንዴት አልፈልግም፣ ያ ረሱሉላህ አላቸው። ስብሓንላህ። ይዘውት ቤት ሄዶ ጥሩ ልብስ አልብሰው አብተው አጠጥተው ሽቶ ቀቡት። ደስተኛ ሆኖ ወጣ ልጁ። ልጆች ቅደም እያለቀስክ ነበር፣ አሁን ምን አገኘ? ደስተኛ ሆኖ አላሉ ንጅምሩ ወይ ነበር ጠገብኩ። ራቁት ነበርኩ፣ ለበስኩ። የቲም ነበርኩ ረሱሉላ አባቴ፣ ካዕሻ እናቴ፣ ዓሊ አባቴ። ረሱል ሡለሏሁ አለይሂ ወሰለም እናቴ፣ ዓይሻ አሊይ አጎቴ፣ ሀሰንና ሁሴን ወንድሞቼ፣ ፋጢማ ህቴ ሆኖ እንዴት አልደሰትም ማለት። ልጆችም ምናልባት አባቶቻችን?

ወደ መልካም ነገር ያመለከተው ሰው የስራውን ሰው ያህል አጅር ያገኛል። ረሱል ሰለላሁ አለይሂ ወሰለም። አቢ ለይላ እና ሁለቱ ሴቶች የሴቶች ሴራ። አንዲት አሮጊት እና ወጣት ሴት ተካሰው በዘመኑ ታዋቂ ወደ ነበረው ቃዲ ኢብኑ አቢ ለይላ ይሄዳሉ። ዳኛው መጀመሪያ ማን ይናገር አለ። አረቢቷ አንቺ ተናገሬ አለች። ወጣ ወጣቷ የሁለታችን እኔ እናገራለሁ፣ ከተሳሳትኩ ትመልሰኛለች ተመለሳ አለች። ከዚያም አንተ ቃዲ ሆን ይህ አተገቢ ያለችው አሮጊ ታክስቴ ነች። አባቴ ሲሞት የቴም አድርጎ እሷ ጋ ተወኝ። እሷም በአማራ አስተዳደግ አሳደገችኝ። በዚህ እንደ ናቴ ስለሆነች እናቴ በማለት ነው የሚጠራት አለች ዳኛውም ከዚያ አላት። ከዚያ ሳላት እድሜ ለትዳር ሲደርስ ያጎቴ ልጅ ለትዳር ጠየቀኝ። አክስቴን በትዳር አጣመረችኝ። በጣም እንዋደድ ነበር እኔ ለሱ፣ እሱም ለኔ ብቻ እንደተፈጠርም፣ ከዓለም ሌላ እንደሌለን እናስብ ነበር። ከሶስት አመታት በፍቅር የተሞላ ትዳር በኋላ የባሌን መልካምነት ስትመለከት፣ ሀብቱም እየሰፋ ሲመጣ፣ ለልጁ ተመኘችው። ከዚያም አማረ ልብስ አልብሳ አስቦባ ወደ ባሌ ያስገባቻት! እሱም ሲያት ወደዳት አክስቴ አክስቴም ይህችን ልጅ እንዳገባ አንድ መስፈርት አለን አለችው። ምን እንደሆነ ሲጠይቃት የመጀመሪያዋ ሚስት የሆን የወንድሜን ልጅ ኃላፊነት በእጄ ልታረግና ፍቿን እኔ ልሰጣት አለችው። እሱም ተስማሟ። በሰርጉ ቀን ወደ እኔ ባልሽ ልጄን አግብቷታል፣ ያንቺም ጉዳይ በእጇ አድርጓታል እና ተፈተሻል አለች። በለሊትና በረፋድ ፊት ሆንኩ። ከአጭር ጊዜ በኋላ ከአጭር ጊዜ በኋላ ዳኛው መጀመሪያ ማን ይናገር አለ። አሮጊቷ አንቺ ተናገሪ አለች። ወጣቷም የሁለታችንም እኔ ተመሳሳት ቁርጥም ነገር ትመልሰኛለች አለ። ከዚያም መንተቃይ ቃዲ ሆይ አጠገቢ ያለች አሮጊቷ ክስቴ ነች። አባቴ ሲሞት የቲም አድርጎ እሷ ጋር ተወኝ። እሷን ማባረ አስተዳደግ አሳደገች። በዚህ እንደ ስለሆነች እናቴ በማለት ነው የምጠራት አለች። ዳኛውም ከዚያ ሳላት እድሜ ለትዳር ሲደርስ ያጎቴ ልጅ ለትዳር ጠየቀኛ ክስቴም በትዳር አጣመረችኝ በጣም እንዋደር ነበር እኔ ለሱ እሱም ለእኔ ብቻ እንደተፈጠርን ከአለም ሌላ እንደሌለን እናስብ ነበር ከሶስት አመታት በፍቅር የተሞላ ትዳር በኋላ የባሌ መልካምነት ስትመለከት ሀብቱም እየሰፋ ሲመጣ ለልጁ ተመኘች ከዚያም ያማረ ልብስና አልብሳ ስውባ ወደ ባሌ አስገባቻት። እሱም ሲያያት ወደዳት። አክስቴም እቺ ልጅ እንድጋባ እንደ መስፈርት አለችው። ምን እንደሆነ ሲጠይቃት የመጀመሪያው ሚስት የወንድሜ ልጅ ኃላፊነት በእጄ ልታረግና ፍቿን እኔ ልሰጣት አለችው። እሱም ተስማሙ። በሰርጉ ቀን ወደ እኔ መታ ባልሽ ልጅን አግብታለች ያንቺው ጉዳይ በእጄ ያደርጋታለሁ። እናም ተፈትሻ አለች። በሌሊትና በረፋድ ፊት ሆንኩ። ከአጭር ጊዜ በኋላ ለረጅም ዓመታት ሌላ ቦታ የቆየው ባሏ ከመንገድ ተመለሰ። ታዋቂ ነጋዴ ነበር፣ ገጣሚ ነው ተብሏ። ስለኛ ሲጠይቃት እኔ አግብቼ እንደተፈታሁ ልጁን እንዳገባች ነገረችው። እሱም የመዘየር ሐቅ አለብኝ በማለት ይጠይቃል። በዚህ ጊዜ አክስቴ ባል ሆይ ታገባኛለህ አልኮት። እሱም መስማማቱን ገለጸልኝ። ነገር ግን አንድ መስፈርት አለኝ እሱም የሚስትህ ጉዳይ በእኔ እጅ እታደርግ አልኮት። እሱም ተስማማ። ከዚያም በአክስቴ ባልሽ ያንቺ ጉዳይ በእጅ ያድርጎታል ከእሱ አፋትቼ በማለት በማለህ መልእክት ላኩ። ከዚያም አገባለሁ። አክስቴም ፈት ሆነች። አንተ ቃኢዳ ቃኢ ሆይ አላህ እድሜህን ያስረዝመው። በዚህ መልኩ አንድ እኩል ሆነን አለች። በዚህ ጊዜ ቃኢዱ በሚሰማው ነገር ደንግጦ በቆመው የአላህ አለ። እሷም ገና ታሪኮ አልጀመረችውም ተቀመጠ አለች። እሺ ቀጥ ያላት። ባሌ ከትንሽ የትዳር ቆይታ በኋላ ሟተ እኔም ንብረቱ ወረስኩ፣ እኔም ንብረቱን ወረስኩ አለች ማለት ነው። እሺ ቀጥ ያላት ባሌ ከትንሽ የትዳር ቆይታ በኋላ ሞተ፣ እኔም ንብረቱን ወረስኩ አለች። ታዲያ በዚህ ጊዜ ክስቴ መታ ለብዙ ዘመናት ለንግድ ሲሄድ እርቀቱ የታገዝ ልጁን ያሳደኩት እኔ ነኝ። የዚህ ህፃን ልጅ ታሪክ ነው ማለት ነው። ነቢዩ ሰለላሁ አለይሂ ወሰለም ያገኙ ከዚህ ሀብት ሀቅ አለ ብላ ውርስ ጠየቀችኝ። እኔም እኔ የባሌ ሀብትና ሀቅ ነው፣ አንቺ ከወርሱ ምን አገባሽ አልኳት። ኢዳዬ ከተጠናቀቀ በኋላ አክስቴ ልጁን በውርስ ጉዳይ እንዲ ያሸማግለን የድሮ ባሌን ካሁኑ አክስቴ ልጅ ባል ይዛ መጣች። ወጣቱ ትረካውን ቀጥቀጥላለች። ከዚያም የድሮ ባሌ ሲመለከተኝ ያሳለፈናቸውን ጊዜያት አስታወስ፣ ድጋሚ ቀጀለኝ። እኔም ትመስ ትመልሰኛለህ አልኩት። መስማማቱን ገለጸልኝ። እኔም ግን አንድ መስፈርት አለኝ፤ እሱም የአክስቴ ልጅ ጉዳይ በእጄ ልታደርገው አልኩት። በመስፈርት የተስማማ፣ ለአክስቴ ልጅ ተፈትተሻል አልኳት። በዚህ ጊዜ ቃዲው እብኑ አቢ ላይላ እጁን ጭንቅላቱ ላይ አድርጎ ጥያቄው የታለ አለ። አክስትም ተነስታ አንተ ቃዲ ሆይ፣ ይህ እንደ ሸሪዓ ሀራ ሀሪ አይደለም እኔና ልጄ ፊት ሆነን እች ሴት ሁለት ባልና ውርስ የምትወስድ አለችው። ቃዲውም በዚህ ውርስ ሀራም ነገር አላየሁበትም። አንድ ወንድ ሁለት ጊዜ አግብቶ ሁለት ጊዜ መፍታቱን ውክልና መስጠቱን ምኑ ላይ ነው ሀራምነቱ አለ። ከዚያም በዘመን ከአንባሲያ የነበረ ዋል መሱ ጋር ሂዶ ታሪኩን አጫወተ ማለት ነው። ይህ ታሪክ እንግዲህ የዛ ነቢዩ ሰለላሁ አለይሂ ወሰለም አግኝተው እንትን ያሉት ነው ማለት ነው። አንድ ልጅ ደግሞ ወደ ረሱል ሄድና ዘንድ ይመጣና አባቱ ገንዘብ እያባከነበት እንደ እንደሆነ በቤተሰቡ ላይ ወጪ እያደረገ ነው ብሎ ይከሳል። አባቱም የትኛው ቤተሰብ ነው የሚለው፣ ያ ረሱሉላህ እናትና እህት እኮ ናቸው ብሎ ብሶቱን የሚገልጥ ግጥም ገጠመ። ወደ ጽሁፍ ተቀይሮ ነው። እንደ ህፃን ተንከባከበው ወጣት እስክትሆን አሳድጉህ አለ ነቢዩ ሰለላሁ አለይሂ ወሰለም አሉ ሲያምህ እንቅልፍ አይወስደኝም፣ ሲጨምቀኝ አድር ነበር። ሞት የማይቀር እዳ ቢሆንም ነፍሴ ያንተ ሞት ትፈራ ነበር። ቀንህ ደርሶ ያስመኘው የነበረው ግብህ ስትሳካ፣ ባለውለታውና ለጋሹ አንተ ሆነህ መጣ ሀሳብ የማይቀበል አልከኝ። አንተ አቅል ያለ ሀሳብ ተቀባይ ሆነ አቅል ቢኖርህ ኖሮማ አንተ ነበርክ ያሰው የአባትነት መብቴን ሀቅን ብትጠብቅልኝ ብዬ ብመኝም አልሆነልኝም። የጎረቤት ሰው እይታም አያሃኝ በገንዘቤ ስትሰካኝ እንደው ለረሱል ክብር በሉኝ። እኔ በእኔ ዘንድ ተጠላ ብትሆን ነበር ክብሬ ደረጃ ይሄ ከማድረግ ያግዱኝ። የመልእክተኛው ክብር ውድ ነው። እናም ከዚህ በኋላ ህይወት ጭንቀት የተሞላበት ነው። ድንገተኛ ነው። መልካም የተደበቀ ክፉት ደግሞ መጪ ነው ብሎ በመሬት ተናገረ። ረሱል ረሱል ሰለላሁ አለይሂ ወሰለም አንተ ልጅ፣ አንተም ሀብትህም የአባት ናቸው ብለው ወሰኑ ማለት ነው። የወደቀ ዛፍ ላይ ሚስማር ይበዛበታል። እንደ ሉት ጊዜ ሲጥልህ በአንተ ላይ ፈራጁ ብዙ ነው። የነገሮች ሁሉ ተጠያቂ መደረገ አይቀርም። የሚያሳዝነው አንተ የምትወቅስበት ጉዳይ ትናንት እዚህ ግለሰቦች የኖሩበት በዚያም ህይወትም እንዲወጡ ብዙ ለፍተህም ሊሆን ይችላል። ግን ምን ታደርጋለ። ሰው ከሆነ ፈጣሪ የዋለለትን ሁለት እንኳን ያስተባብላል። ያንተ ሲሆን ቢቢስ እንጂ አያንስም። አንዳንዴ የበለጠ ይጠቅሙናል። ምን አላቸው ግለሰቦች አይደሉ የሚጎዱን ከልጆቻችን ቢሆን የትኞቹ ጠቃሚ እንደሆኑ አናውቅም። እውነት ቢሆን እንጂ አትሞክር። ሰዎች ፊትህን በማየት ብቻ እውነተኝነትን ያውቃል። ረሱል ሰለላሁ አለይሂ ወሰለም ወደ መዲና ገብተው ሲባል ሰማሁና ለማየት ሄድኩ። ባየኋቸው ሰዓት የውሸታም ሰው ፊት እንዳልሆነ ተረዳሁ፣ ይለናል አብዱላህ ሰለላሁ አለ ከትዳር በፊት መልክ ወሳኝ ነው ያኔ ሲያዩት ያማረ፣ ሲበሉት ያቅራል የሚባለው አባባል ብዙ ጊዜ ተግባራዊ ሆናል። ከገቡ በኋላ ግን የትዳር መስፈርቱ መልክ ሳይሆን ጸባይ መሆን ግልጽ ይሆናል ማለት ነው። ለመልኳ ሲባል በትዳር የምትቆይ አትኖርም። ለጸባዋ ሲባል ግን በሽና ነው። ከገባችሁ በኋላ ለምትሰሩት ቁንጅና በመድከም ጊዜ ብትግደሉ ጌታዋን የጸባዩዋን ነገር አደራ ሀብቱን መልኩም ዝያውም ዲኑም ያላት ያለው አይገኝም እንጂ ከተገኘ ግን። ኢክላስ ማለት የምትሰራው ስራ ሁሉ ወደ አላህ መቃረቢያ አድርገህ ስታስበው ነው። ለሰዎች ውዴታ ምን ምስጋና ብለህ አታደርገውም። ኢክላስ ይለናል እና የነቢዩ ሰለላሁ አለይሂ ወሰለም ለሰው ብለህ ምንም ነገር አትፈጽም። ለሰው ብለን የምናደርገው ምንም ነገር ለሰው ብለን ሳይሆን ለአላህ ብለን እንሆናለን። በት ሁሉንም ነገር ማለት ነው። አላህ ሱብሃነ እንግዲህ የነብዩ ሱለላሁ ዐለይሂ ወሰለም ከዛ ከህፃን ልጅ አንስተው ያለ ልጅ ያሳደገው እንግዲህ እሳቸው ደግሞ ሲሞቱ ያ ህፃን ልጅ እያለቀሰ ነበር ማለት ነው። እና ከዛ ደግሞ አንስተው አቡከር ረዲየላሁ ዐንሁ እንዳሳደጋቸው ገልጾልናል ማለት ነው። ወዶች ይሄ እንግዲህ ቪዲዮ ደስ ካላችሁ ላይክ አድርጎ ደስ ካላላችሁ ደግሞ ዲስላይክ በማድረግ ደስኩኝ። አመሰግናለሁ። ተወሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ወዶቼ እወዳችኋለሁ።